ሰላም ሰላም፣ የተወደዳችሁና የተከበራችሁ የጁሲ ሚዲያ ቤተሰቦች እንደምናላችሁ። ከኔ ጋራ ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ዛሬም እንደተለመደው በአንድ መረጃ ተመልሰን ተገናኝተናል። እስከ ዝግጅት ፍጻሜ አብራችሁን ቆዩ ማለት ነው። በተለይ ብዙ ልጆች ከምትጠይቋቸው ጥያቄዎች መካከል የመጀመሪያውና ዋናው በሽታ የመከላከል አቅምን እንዴት ማጎልበት እንችላለን የሚል በርካታ ጥያቄዎች ትጠይቃላችሁ። እንዲሁም ደግሞ የምግብ መፈጨት ችግር ያለባችሁ ወይም ደግሞ ከበላችሁ በኋላ ምግብ ያለመፈጨት ችግር ያለባችሁ ሰዎች እንዲሁም ደግሞ የጉበታችሁን ጤንነት ለመጠበቅ ምን ማድረግ እንዳለባችሁ በርካታ ጥያቄዎች ትጠይቃላችሁ። ዛሬ ግን ለዚህ እጅግ በጣም አስገራሚ ጥቅም ያለው ነገር ይዤላችሁ መጥቻለሁ። ይህም ቪዲዮ እስከ መጨረሻ እዩት፣ አዳምጡት። ይህም ቪዲዮ በማየት ብቻ በሰውነታችሁ ውስጥ ብዙ ነገርን ማስተካከል ትችላላችሁ። በቤታችሁ ውስጥ የምታገኙት እጅግ በጣም ቀላል የሆነ በቀላል መንገድ ልትሰሩት የምትችሉት ስለሆነ ትጠቀሙበታላችሁ ማለት ነው። እንግዲህ ዛሬ ለእናንተ የማጋራችሁ በተለይ ደግሞ ቀይ ስርን ከማር ጋር ቀላቅለን መጠጣት ምን አይነት የጤና ጥቅሞች ልናገኝ እንደምንችል የምነግራቸው እንግዲህ ቀይ ስር ማለት ለሰው ልጅ እጅግ በጣም አስፈላጊ ከምንላቸው ምግቦች ውስጥ አንዱ ነው። ማርም ደግሞ በተመሳሳይ፣ በነገራችን ላይ ማር ማለት ከተለያዩ የአበባ አይነቶች ስለሚቀሰም ወይም ደግሞ ከተለያዩ እፅዋቶች ጋር ስለሚሰራ የመድኃኒትነት ባህሪ እንዳለው በስፋት በብዛትም ይነገራል ማለት ነው። ስለዚህ እነዚህ የማርና የቀይስር ቅልቅል ምን አይነት ጥቅም ይሰጣሉ? አዘገጃጀቱስ እንዴት ነው? መጀመሪያ ላይ ግን አዘገጃጀቱን ልንገራችሁ። ያው ብዙ ልጆች እንዴት ነው የምንጠጣው፣ እስከ መጨረሻ ስለማታዳምጡ መጨረሻ ላይ ስለምናገር እንዴት ነው የምንጠቀመው እያላችሁ ስለምትጠይቁ እስኪ ዛሬ ቀደም ብዬ መጀመሪያ ላይ ልንገራችሁ አጠቃቀሙን ወይም ደግሞ አሰራሩን። በነገራችን ላይ ሁለቱን በሚመቸን መንገድ መውሰድ እንችላቸዋለን ማለት ነው። እንግዲህ አሰራሩ ምንድን ነው? ቀይስርን ፈጭተን ወይም ደግሞ እንደ ጁስ አድርገን ማርን ቀላቅለን መጠጣት ነው። በቀን አንድ ወይ ደግሞ ሁለት ኩባያ መጠጣት እንችላለን ማለት ነው። እንግዲህ የደም ማነስን ለመከላከል ይረዳን። በተለይ አሁን እነዚህ የሁለቱ ውሁድ ከሚያስገኙት ጥቅም አንዱና ዋናው ነገር የደም ማነስን ለመከላከል በእጅጉ ይረዳን። ቀይ ስር እንግዲህ በብረት ንጥረ ነገር የበለጸገ ነው። ይህ ደግሞ የደም ማነስን ለመከላከል ወይም ደግሞ ለማከም በእጅጉ ይረዳናን። ማር ደግሞ ብረትን በሰውነት ውስጥ በቀላሉ እንዲዋሃድ በማድረግ ከፍተኛ ጥቅም ይሰጠናል ማለት ነው። ሌላው ሁለተኛው የደም ግፊትን ለመቀነስ በእጅጉ ይረዳናል። በተለይ የደም ግፊት ያለባቸው ሰዎች እነዚህን ውህዶች ቢጠቀሙ የደም ግፊትን ለመቀነስ በእጅጉ ያገለግላቸዋል ማለት ነው። ስለዚህ የደም ግፊት ያለባቸው ሰዎች ይህን መጠቀም ይችላሉ። ምክንያቱም ቀይስር ናይትሬስ የተባለ ንጥረ ነገር በውስጡ ይዟል። ይህም ደግሞ የደም ስሮችን በማስፋት የደም ግፊትን ለመቀነስ በእጅጉ ይረዳን ማለት ነው። ሌላው ሶስተኛ የሰውነት በሽታ የመከላከል አቅምን በእጅጉ ማጠንከር እንችላለን ማለት ነው። የሰውነት የበሽታ የመከላከል አቅማችንን ማጠንከር እንችላለን፣ ይህ እነዚህን ውህዶች በመጠቀም ማለት ነው። ሌላው እንግዲህ የሰውነት በሽታ የመከላከል አቅማችንን ያጠነክራል። በተለይ እነዚህ ሁለት ውህዶች ማርና ቀይስር አንድ ላይ አቀላቅለን መጠጣት የሰውነት በሽታ የመከላከል አቅምን ያጠነክራል። ቀይስርና ማር ሁለቱም በፀረ ኦክሲደንቶች በእጅጉ የበለጸጉ ናቸው። ፀረ ኦክሲደንቶች የሰውነትን የበሽታ የመከላከል አቅማችንን በማጠንከር ከበሽታዎች ይከላከሉና ወይም ደግሞ በሽታ እንዳይጎዳን ወይም ደግሞ ትንንሽ ጥቃቅን በሽታዎች እንዳይጥሉን በእጅጉ ይረዳና ማለት ነው። ሌላው የምግብ መፈጨትን ያሻሽላል። እንግዲህ ቀይስር በፋይበር የበለጸገ ሲሆን ይህም የምግብ መፈጨትን ለማሻሻል በእጅጉ ይረዳናል ማለት ነው። ማር ደግሞ የሆድ ድርቀትን ለማስታገስ በእጅጉ ይረዳል። ስለዚህ ሁለቱ በአንድ ላይ በሚቀላቀሉበት ጊዜ የምግብ መፈጨትን ያሻሽላሉ። ቀይስር በራሱ ፋይበር የበለጸገ ነው። ይህም ደግሞ የምግብ መፈጨታችንን በደንብ እንዲሻሻልና የበላኑ ምግብ ቶሎ እንዲዋሃድ ያደርጋል። በተቃራኒው ደግሞ ማር ደግሞ የሆድ ድርቀታችንን ለመከላከል በእጅጉ ይረዳናል ማለት ነው። ሌላው የጉበት ጤንነትን ይጠብቃል። በተለይ ቀይስርና ማር አንድ ላይ ቀላቅሎ መጠጣት የጉበት ጤንነታችንን በእጅጉ ይጠብቃል። ቀይስር ጉበትን ከጉዳት የሚከላከል ንጥረ ነገሮችን በውስጡ ይዟል። ኤሌቲክስ አፈጻጸምንም ያሻሽላል በተለይ የአትሌቲክስ አፈጻጸም ወይም ደግሞ ለሯጮች እጅግ በጣም ወሳኝ ነው። ቀይስር የጡንቻ ጥንካሬና ጽናትን በመጨመር የአትሌቲክሶች ወይም ደግሞ የሯጮችን ያፈጻጸም ወይም ደግሞ የሩጫ ብቃታቸውን የተስተካከለ እንዲሆን ያደርጋል ማለት ነው። እንዳጠቃላይ ግን ማስጠንቀቂ እንደ ማስጠንቀቂያ የምነግራችሁ ቀይስርን በምንጠቀምበት ጊዜ የሽንታችን ከለር ወደ ቀይነት ሊቀየር ይችላል። ይሄ ግን የጤና ችግር አይደለም። የምንጠቀመው ቀይስር ማንኛውም ሰው ቀይስር በሚጠቀምበት ጊዜ ሽንቱ የቀይስሩን ከለር ይዞ የሚወጣበት ሁኔታ ስላለ በዚህ መደናገጥ የለባቸውም። ሌላው ለስኳር ሕመምተኞች በማር መጠኑ መቆጣጠር ይኖርባቸዋል። ማሩ በጣም መብዛት የለበትም። በተለይ የስኳር ሕመም ያለባቸው ሰዎች ማር ለስኳር ሕመምተኞች ያው ጥሩ ስላልሆነ በጣም በትንሹ እንደውም ሙሉ በሙሉ ባታደርጉበት ማር ባትጠቀሙበት ይመረጣል ማለት ነው። ስለዚህ እንግዲህ ይሄ ቀይ ስርን ማር ጋር ቀላቅለን ይሄንን ብንጠጣ እነዚህን ሁሉ ገጸ በረከቶች ማገኘት እንችላለን። እንግዲህ የመጀመሪያው የደም ማነስን ለመከላከል ይጠቅመናል። እንዲሁም ደግሞ የደም ግፊታችንን ለመቆጣጠር በእጅጉ ይጠቅመናል። የሰውነት የበሽታ የመከላከል አቅማችንን እንዲስተካከል ወይም ደግሞ እንዲጨምር ያደርጋን። የምግብ መፈጨትንም እንደዚሁ ያፋጥናል። የጉበት ጤንነታችንን ይጠብቃን። በተለይ ደግሞ ለሯጮች፣ ሩጫ ለሚረጡ ሰዎች የአፈጻጸም ብቃታቸውን የተሻለ እንዲሆን ጥንካሬ፣ ጉልበት ስለሚሰጥ ጥሩ ነገር ያደርጋል ማለት ነው። እንግዲህ እንደ አጠቃላይ ለዛሬ ብታዳምጡት ያልኩት ከጤና ጋር በተያያዘ ይሄን ይመስል ነበር። በነገራችን ላይ ቀይስርና ማር በየትኛውን ቦታ ልናገኛቸው የምንችላቸው ወይንም ደግሞ ልንጠቀማቸው የምንችሉ ነገሮች ናቸው። በተለይ በውጭ የምትኖሩ ሰዎች ብትጠቀሙት በጣም አሪፍ ነው። በብዛት ኦርጋኒክ የሆነ ነገር ስለማታገኙ እነዚህን ነገር ሁለቱን በማዋሃድ ጥሩ ነገር መፍጠር ትችላላችሁ። ማንኛውም ሰው ይሄንን በቀን አንድ ወይ ደግሞ ሁለት ኩባያ ቢጠቀመው ምንም ችግር የለውም። ለስኳር ህመምተኞች ቅድም እንደተናገርኩት ግን ማሩን ባትጨምሩት ወይም ደግሞ በጣም በትንሹ ቢሆን ይመረጣል። ምክንያቱም የስኳር ህመም ላለበት ሰው ጣፋጭ ነገር ያው በብዛት ስለማይመከር ማርም ደግሞ በጣም ጣፋጭ ከምንላቸው ነገሮች መካከል አንዱ ስለሆነ ይህንን ልብ ማለት ያስፈልጋቸዋል። ከዛ ውጭ ግን ብዙ ጥቅም ስላለው ተጠቀሙት ለማለት እወዳለው። በተለይ በተለይ ንጹህ ፒውር የሆነ ማር የምታገኙ ወይም ደግሞ ቀጥታ ከንብቀፉ የሚቆረጠው ማር የምታገኙ ሰዎች ደግሞ እጅግ በጣም በጣም በጣም ጥቅም ስላለው ጧት ጧት አንዳንድ ማንኪያ ማር የስኳር ህመም የሌለባቸው ሰዎች አንዳንድ ማንኪያ ማር ጧት ጧት ብትጠቀሙ በጣም ብዙ ለውጦችን ማምጣት ትችላላችሁ። በሰውነታችሁ ላይ ያሉ ብዙ ነገሮችን መከላከል ትችላላችሁ ማለት ነው። እንግዲህ የተወደዳችሁና የተከበራችሁ የጁሲ ሚዲያ ቤተሰቦች፣ ይሄ እንግዲህ ቻናሌ ከሰሞኑ ነው እንግዲህ መንቀሳቀስ የጀመረው። ለአንድ ዓመት ያህል ተዘግቶ የኖረ ቻናል ነው። ላይክ ሼር ሰብስክራይብ እያደረጋችሁ እንድታበረታቱኝ እጠይቃለሁ እንደዚህ አይነት ቪዲዮዎች እንዲሰራላችሁ የምትፈልጉ ከሆነ ደግሞ ኮሜንት ላይ አስቀምጡልኝ የምጠይቁት ጥያቄ ስለምን እንዲሰራላችሁ የምጠይቁት ጥያቄ ካለ ብትጠይቁ በዛ በጥያቄዎቻችሁ ወይም ደግሞ በኮሜንታችሁ ተነስቼ ቪዲዮዎችን ልሰራላችሁ እችላለሁ ማለት ነው እንግዲህ የዛሬ መረጃዬ ይሄ ይመስላል በቲክቶክም የምትከተሉኝ ሰዎች ያው የቲክቶክ ስሜ የፌስቡክ ስሜ እና። የዩቲዩብ ቻናል የስሜ አንድ አይነት ስለሆነ በዚሁም ሰርች አድርጋችሁ በቲክቶክም ልትከተሉኝ ትችላላችሁ። ቲክቶክም ላይ እጅግ በጣም በርካታ ቪዲዮዎችን እለቃለሁ፣ ፌስቡክም ላይ በተመሳሳይ በርካታ ቪዲዮዎችን እለቃለሁ ማለት ነው። በቲክቶክ ሁለት አካውንት አለኝ። አንደኛው ወደ 600000 አካባቢ ነው፣ አንደኛው ወደ 340000 ነው። እንዲሁም ደግሞ በፌስቡክ ወደ 125000 አካባቢ ተከታዮች አሉኝ ማለት ነው። በዩቲዩብ ደግሞ እንግዲህ ወደ 44000 ተከታዮች አሉኝ ማለት ነው። ስለዚህ በሁሉም አማራጭ ልታገኙኝ ትችላላቸው እላለሁ። እንግዲህ የዛሬው ቪዲዮ ይሄ ነው። ትንሽ አስረዘምኩባቸው አደለ። አሁ አንዳንዴ እኮ እንደ ቅጣትም ነው ቪዲዮ ማስረዘም። አንዳንዴ እንደ ቅጣት ነው አደለ፣ ቁጭ ብላችሁ እንድታዳምጡ ማስገደድ ማለት ነው። እና እና መልካም ምሽት ብያለሁ። ነገ በተመሳሳይ ቪዲዮ እንገናኛለን። ባይ ባይ።